ሳሚ አልወድሽም አለኝ ብላ እኮ ልጅም ተው ደፋር ድሮንስ ሊወድ አስፈልጋ ነበር። አሁንማ በርዶላታል። እኔ እንደዚህ እንዲሆን ነበር የፈለግኩት። ለነገሩ ግን አሁን በርዶላት ማለት ማለትማ ማይ ምን የነገርኩት ምን ብለሽ ነው ደግሞ ይነገርሽ? ወድሻለሁ በላት። ታውቁት በቃ አንቺ ላይ ተንኩል ምንም ስራ የለሽም ማለት ነው እንዴ? እያየሻት እንዴት እንዴት ሲያደርጋት እንደነበረ። ለነገሩ አሁን በርዶላታል። አንቺ ወራዳ፣ አንቺ ከፉ ምን ሆነሽ ነው? ኩሎሹ አንቺ ነሽ። ሆይ ደግሞ ምን አደረግኩኝ? ያደረግሽውን ማ ታውቂያለሽ። ደይ ምንድን ነው ያደረግኩት ንገረኝ። ሆ እኔ ስንት የሚያስበኝ ነገር አለ፣ ደግሞ ለአንቺ ይጨነቅ እንዴ? ነው ፍቅረኛ ይንቀማሽ ይሄ ኩኩ። እኔ አሁን ለነዛ ነገር ምንም አቅም የለኝም በእውነት የምሬ ነው ሀና። ደይ እሺ፣ ቆይ ማን ነው ፍቅረኛሽ? ሳሚ ነዋ። ሳሚ ደግሞ ከመች ወዲህ ነው አንቺ ፍቅረኛ የሆነው እንዴ? ሀና ኩሽና ድረስ መጥቶ እኮ እንደሚያፈቅር አይነገረኝ። እየቀለችሽ መሆን አለበት እኮ። እንዴት ዋላችሁ ሰዎች፣ ደህና ናችሁ ወይ? ውይ እንዴት እንደደከመ እስቲ ስጭኝ። እቺ ጉደኛም እንደምትላል ሰማሻት? ይዝሽ ጉድ እኮ አያልቅም። ደግሞ ዛሬ ምንድን ነው ያለችሽ? ሰሚያ ፍቅርሻ አለኝ እኮ ነው የምትለው። ስኖ እንዴ እሱን ማ ማቃለ ምን እንደዛ ነው እንግዲህ ማለት አየሻና አይ፣ ነገርኩሽን። አላ ምንም ብለሽ ባሌን ልትቀሚኝ ነበረ። ኩኩስ ራስሽ ምትጂ ነው የሚሻልሽ። እሺ እንዴ ቆይ ስለምን ስራት ነው የምታወሪው? ይሄው ነገረች። ሱሳ ምስም እንደሚያፈቅረኝ እንደነገረኝ ነገርኩሽ አይደል? እንዴ አዎ፣ ኩኩ። ሲጀመር ከመች ወዲህ ነው እንደዚያ ፍላፊ ከኔ ጋር መካፈት የጀመርሽው?

ተረጋጊ። አንቺ ደግሞ በቃ አለ እንዴ? ዝም ብሎ ነው የተናገረው እንጂ እፈልገው እንዳልሆነ። ዝም ብሎ እኮ አይደለም የተናገረው። ኩሽና ድረስ እኮ ነው የመጣው። ኩሽና ድረስ መጥቶ ኩኩ እያፈቅርሻለሁ። ተረጋጉ አትባሉ። ሰው ምን ይላል?

ኩኩ ዝም በይ። በቃ ዛሬ ትገድሽ ነው የሚፈልግ ወይ? ምን አድርጌ ነው የምትይኝ? በቃ ዝም በይ፣ በቃ ዝም በይ ነው እሱም፣ እኔም ደግሞ ወይስ ነው

አኔ በቃ ስቤት የፈለጉና የተደበደቡ መኖር በጣም ይከበደኝ። አንቺም እኮ ከእነሱ የተለየ ነገር እያርሻ አይደለም። ኩኩ ምን ሆነች ነው ማሳለፍ እንኳን ይከብ ስለ እነሱን ነገር ልጅ ሳሆኑን እኮ በጣም ስሜታዊ እየሆንች ነው እንዴ እኛ እኮ በጣም ብዙ ኃላፊነት ያሉትን ሰዎች ነን እንዴ ምን ሆነች ነው ለዚሽ ገርዳሜ እንደዚሽ ምትሆኝ። አለቃት አለቃትም ገላፋለሁ። ወይኔ ወይ ወይሳ እዚህ ቤት ከዚህ ቤት ነው ማስወጣት እንደው ትምጣቱ እዚህ ቤት ካገራች እኔ ሞቻታለሁ። እኔ ሆን አይደለሁም ዝም ስላት ኳናት ይሉ ይጣሽ። በጣም ተጨማለቀች እኮ በጣም አብዛው። አዎ አብዝቷለች። በጣም ይተጨማለቀችኩ እሺ፣ ምንድን ነው ምንድን ነው የተበደልሽ ነው? አም ሳሚ፣ አንተ ምንም እየገባው አይደለም። በቃ እዚህ ቤት መኖር አልፈልግም። ከዚህ ቤት ተሰደኝ በቃ። ግን ደሞ ይኸውልሽ አንቺ መረጋጋት ታይንሽ። ደሞ እዩ ለማባረሩም ደሞ አትቾኪ። ምክንያቱም እዚህ ቤት ማናባረሪ አባራሪ ማን ተባራሪ እንደሆነ ለጊዜው አይታወቅም። ገባሽ? ረጋ ማለት አለብሽ። ዴት ለሰረሽ እንደ አንቺ ጉድፈላ አለቃትም እዚች ቤት አታደራትም። ዛሬ ቀን እመነቅራታለሁ ከዚህ ቤት ታያታለች እ በቃ ታረጋጊያለሽ። ሲጀመር ሳሚ እራሱ ራሱ ድፍረቱ ኩሽና ድረስ ገብታ አፈቅርሻለሁ ይላታል። ነቶችን ግርዳም ወይ ጉድ። እኔ እኮ ግርም ነው የሚለው አስቢ እስኪ ሳሚና አንቺን አንድ ላይ ሲሄዱ በቃ ታረጋ ወይ ኩኩ ቆይ፣ ሳሚ ታፈቅረኝ አይደለ? አፈቅርሻለሁ ብለኸኝ አይደለ? እንደ ኩኩ እንደሱማ፣ ያው ለምን ሳሚ፣ ለምን በአንተ ምክንያት እኮ ነው የሁሉን እየተሰቃዩ ያለሁት። ሳሚ ቆይ፣ አፈቅርሻለሁ ብለኝ አይደል? አዎ ኩኩዬ፣ አፈቅርሻለሁ ብሻለሁ? እንዴ፣ አዎ ብለሃል። ኩኩዬ፣ ምናልባት በህልሜ የሆነ እንዴ፣ እንዴ፣ ሳሚ ቀልድ ነው እንዲህ አስከው ቆይ፣ እንዴት እንደዚህ ትላለህ? ባለፈው ራስ ካደለክ እንዴት እንደምታፈቅረኝ የተናገርከው? እሱማ አዎ ግን አፈቅድሻለሁ፣ እኮ ያልኩሽ ኩኩዬ፣ በእህትነት እኮ። በእህትነት? አዎ፣ አዎ ኩኩ። እየተጫወትክብኝ ነበር ማለት ነው? ቆይ እንዴት እንደዚህ ታደርጋለህ? ተው በቃ፣ እንደውም እሺ፣ ተው ኩኩ ማለሽ ነው ቆይ እንዴት እንዴት ነው የምትገላመጠው? አይኗ አጥፋና ንቀት እኮ ነው እንደዚህ የሚያደርጋት። ንቀት አን አንቺማ እንዳትያት እኔም አግዝሻለሁ። አይኗን ነው የምናጠፋላት በቃ። አንቺ ግን ነገር ከመለኮስ ሌላ ስራ የለሽም እንዴ? ቋይ እኔ ደግሞ ምን አድርጊ ነው የምትይኝ? በቃ ዝም በይ ቤት። አንቺ እራስሽ ዝም በይ እንዴ። ላግዝሽ ባልኩኝ ነው እንዴ። ቆይ ትንሽ እንኳን አታከብሪኝም? እኔ አንቺ ምንም እገዛ አያስፈልገኝም። በቃ ብሽን ዝጊ። ዛሬማ ሁላችሁ ነው የተነሳችሁብኝ። እንደዛ ነው እንዴ ለአንድ ደቂቃ እንኳን ዝም ማለት ትችላለሽ? በቃ ድምፅሽ አስጣላኝ። ዝም በይ ቤት በቃ። አረ፣ ድምፄ ያስጣላሽ ድምፄ ደበረሽ? ይኸውልሽ ሳባ መታ፣ እያንዳንድሽን ቆንጠር ቆንጠር አድርጋ ጎዳና ለጎዳና ስትንከራተጪ ታያለሽ። የዛኔ ድምፄ ይናፍቅሻል፣ ሁልሽም። አዎ፣ ፍሬ ሰሞኑ ግን መሰለህ በጣም ስሜት የሚሆንሽ ስሜት የሚያደርጉ ነገሮች እየበዙ ይሆናል። ስሜት የምትከታይ ከሆነ ደግሞ አወዳደቅሽ የማያምር ነው። ዋክቶ ኢንሳን ከኩኩ ጋር ምንድን ነው ችግርሽ? እኔ ምን አውቃለሁ፣ አንተ ንገረኝ እንጂ አንተን አፈቅርሻለሁ ብለህ የነገርካት አራና ከሁሉም ጋር ከተታልተሽ ይችላል። ለማንኛውም የሳባን ጉዳይ እንዴት አድረግ ለማውራት ተስማማች። እየሞከር ኩኝ፣ ግን ትንሽ ግግም መበላብኝ አለች። እስኪ አዲስ ነገር ካለ ግን አሳውቅሻለሁ። ይኸውልህ፣ ሳሚ በራሴ ለውስን የነበሩትን ነገሮች አንተን አዋራታለሁ ብላ ያስታወከኛ አውቃለሁ። ግን ደግሞ ለሁሉም ጊዜ አለው። እሺ፣ አትጨነቂ አ ጊዜናናድረ ምንድን ነው፣ ቤት ሳሚዬውን ነገር እንድትቸገርልኝ ፈልጌ ነበረ። ምን መሰለ፣ መውለጃውም ደርሷል እና ደግሞ በቃ ለምጡም ቢሆን ጥሩ ነው። አብረን ወርክ እናደርግ፣ በእናትሽ ይበለኝ። ሳሚዬ አልችልም፣ ቤት ተቸኩራለሁ። ውይ ሳሚ፣ በእናትህ እንዲህ ቆይ። አንተ ልጅ አይደለ እንዴ በሆዴ ተሸክሜ ያለሁት? እባክሽ፣ እባክሽ ተይ። ይሄን ቀልሽን ስትደጋግሚ ግን የእውነት እንዳይመስል እና፣ አይደለም ልትል ነው አሁን እኮ መወለጃው ደርሷል። ግድ የለም ይወለድ። ያኔ ግን ልጁ የኔ እንደሆነ ካረጋገጥኩኝ እኔ አንቺን በቪሎ አገባሻለሁ ውይ ሳሚያውን አታስቀኝ ጽድቁ ቀርቶብኛል ቆይ ግን አሁን ያ ነገር እንዴት ሆነ የቱን ነገር የሳባ ነገር ነው ሳባ መታረቅ እንደማፈልግ ነግራኛለች ይመስለኛል አሁን ደግሞ እናንተ ከቤት ለማስወጣት ነገሮችን እያመቻቸሽ አየ ለዚህ ነበር ተው ያልኩክ ይኸው ልጅቷን ያልሆነ ነገር ውስጥ ከተህ እልኸኝ ያደረካት እኔ እኮ ነገሮችን ለማስተካከል እየሞከርኩኝ አትሞክር በቃ ልጅቷን ተዋት ለምን አተዋትም እንዴ ሳሚ፣ ነገሮችን ጭራሽ ውስብስብ እያደረግከው ነው። እንዴ ችግር ውስጥ እያስገባት እኮ ነው እሷንም ቢሆን። እንዴ ቤቲ ጭራሽ ነገሩን ወደ እኔ እየገለበጠ። እንዴ አይደለም ግን፣ ነገሮች በቃ በዚህ ከቀጠሉ ሁላችንም ተሰብስበን አንተ ቤት መምጣታችን አይቀርም። ታውቃለህ ሳባ ምን ያህል ለእኛ እንደሆነች። አንቺ ቤቲ፣ ቆይ ምን እያልሽ ነው? ግን በቃ ተዋት፣ ምንም ነገር አታደርግ አልኩህ አይደል? እንዴ ቆይ አንተ አንቺ ያምሻል ግን ትሽ እንዴ ሳሚ፣ አሁን ሁሉንም ነገር በእጅሽ እያስገባሽ ነው። ሁሉም ነገር እየተሳካልሽ ነው ማለት ነው እንዳኮረፍሽ ነው እንዴ? እስኪ በእናትሽ ቤት ተይኝ። እንዴ ኩኩዬ ደግሞ ቆይሻንን ምን አደረግኩኝ? ቅድም እኮ እንዳትጣሉ ብዬ ነው እንደዚህ ያደረግኩት። ደግሞ ቆይ አንቺ ምን አበሳጭ ሳሚ እንደሆነ እድሻለሁ ብሎሻል። በእናትሽ ተይኝ በቃ። እንዴ ኩኩዬ ምን ሆንሽብኝ? እስኪ ንገሪኝ። ልታበሳጭ ንፈልገሽ ነው እና ወይስ ዝላ ተልኳለሽ? እንዴ ኩኩዬ ቆይ እኔ እንዴት አንቺ እንድትበሳጭ ይፈልጋለሁ? እኮ ዞር በይለኛ ስራ ይልስራበት። አይ የሆንሽንማ ማወቅ አለብኝ። ንገሪኝ። ጥሩ ማወቅ ነው የፈለግሽው? በቃ እንኳን ደስ አለሽ። ሳሚ አልወድሽም ብሎኛል። ምን አይ የማውሸት ነው፣ እባክሽ፣ አታስመስይ። ሁሉም ሰው ነው የሚያቀብሽ እንዴ። ሳሚን ወዷለሁ ማለት እኮ አንቺን ሲያስከፋብኝ ማየት ደስ ይለኛል ማለት አይደለም። በቃ ሳሚ አልወድሽም አለኝ። እኔ ደግሞ ይሻለኝ። ኩኪ፣ በቃ አይዞሽ፣ አይዞሽ ነው ያልኩኝ።

ሳሚ አልወድሽም አለኝ ብላ እኮ እንደዚህ የምትሆነው ደፋር፣ ድሮንስ ሊወድ አትፈልጋ ነበር። አሁንማ በርዶላታል። እኔ እንደዚህ እንዲሆን ነበር የፈለግኩት። ለነገሩ ግን አሁን በርዶላት ማለት ማለትማ። ማን ነኝ የነገርኩት? ምን ብለሽ ነው ደግሞ ይነገርሽ? እወድሻለሁ በላት። በቃ አንቺ ላይ ተንኩል ምንም ስራ የለሽም ማለት ነው እንዴ! እያየሻት እንዴት እንዴት ሲያደርጋት እንደነበረ። ለነገሩ አሁን በርዶላታል። አንቺ ወራዳ፣ አንቺ ክፉ ይሄ ሁሉ ሴራ አንቺ ነው ማለት ነው። ኩኩ ስለ አንቺ እኮ አይደለም እያወራ ነው የነበረው። ዞር በያት። ቲንኪንግ ጉድሽን ጠብቄ በያዝኩልሽ ነው ነገር እቺ ልጅ ነገር ጨዋታው እዚህ ጋብቅቷል እያንዳንዲ ዛሬ ከዚህ ቤት ትውጫታለሽ ካለበለዛ ደግሞ ቀጥ ብዬ ለፖሊስ ደውላለሁ እሺ እኛ ምን ሚይጃለሁ ዝቤር ዛ በቃ ቤቱን የግል አደረግ አ የራሴ ያደረኩት ስታሳድዱኝ ስትገፉኝ ጎዳና ለጎዳና ስታንከራትቱኝ የነበረው ለዚህ ቤት አይደለ አሁን ግን የግል አድርጌዋለሁ እሺ ቁጭ ብለን እንነጋገር አረ እባክሽ እስከ ዛሬ ድረስ በነፍሰ ገዳይና በዱርዬ አይደል እንዴ ስታነጋግርኝ የነበረው አሁን ነው ቁጭ ብሎ መነጋገሩ ይታይሽ እሺ፣ በቃ ይቅርታ። አረ፣ እንደዚህማ ደካማ አይደለሽም። እንደዚህ ትሆኚ ብዙም ደስ አትይም። ደግሞ ያንቺ ይቅርታ ምንም ነው፣ ምንም አያደርግልኝም። ለማንኛውም አሁን ይህን ቤት ለቀሽልኝ፣ ውጭ። ርስ አብይ በእናትሽ፣ አናሳዝንሽም። እንዲ ትሰማላችሁ፣ ለእናንተ ምንም አይነት አዘንት የለኝም። አሁን ውጡልኝ! እናንተ እርጉም፣ እርጉም የተረገማችሁ ናችሁ። ልጅነቴን፣ ቤተሰቤን፣ ሁሉ ነገር ይወሰዳችሁብኝ በየሰው ቤት በየጎዳናው እንድንከራተት ነው ያደረጋችሁኝ። ለእናንተ የሚሆን ምንም አይነት አዘኔታ የለኝም። አሁን ውጡልኝ! ውጡልኝ! ገና አልጨረስ ነው። በጣም ብዙ ነገር አለሽ ሳባ። ቆይ ሳቢሽን የምሉጣ እንዴ። ትዝ ይልሻል? የዛኔ ዱዳ ሆኜ ምንም መናገር በማልችልበት ሰዓት ያሰቃየሽኝን መቼም አረሳለሽ። ምንም ሳላረግሽ እኮ በመርዝ ልገይ ሞክረሽ ነበር። ግን እኮ ይቅርታ ጠይቄሻለሁ ሰማለሽ፣ በህይወት እንድትኖሪ ስለፈቀድ ኩልሽ እንኳን ፈጣሪሽ ማመስገን ያለብሽ። ሳቢጌ በእናት ሽቅርታ ርቅላት ጤነኞች እ ልቀቂያት! ልቀቂያት! ኩኩ፣ ምን እያደረጋችሁ ነው? ልቀቂያት! ኩኩ፣ ምን እያደረጋችሁ ነው?